እንእኔ ልጅ መቶ ምን ያህል ማለት ነው? ምንው እኔ እኮ አባትሽ ነኝ። ለነገሩ ብትረበሺኝ እኮ ይፈራልበሽኝ። አስራ ስድስት ዓመት እኮ ቀላል ኸይሮ ልጅ መተሽልኛል ማለት ነው። እኔ እኮ ሲነግሩኝ አላመንኩኝ ነበር። ኦ ማይ ጋድ ይህ እንዴት ሊሆን ይችላል? ሆነ ጥሩ በቃ ውስጥ ጋብቼ ደ ምንድን ነው። ከዛ እዚህ ድረስ ስመጣ ቀድመ ልትነግረ የሚገባ ነበር። እኔ እኮ ሰሞኑን ቤተሰቡ ላይ እየተፈጠረ ያለውን ምናሴ ሲነግረኝ ከጎንሽ ለመቆም ነው የመጣው። አረባክ አዝናልኝ ነዋ። እንዴት ነው ማላዝነልሽ? አንቺ እኮ የልጆቼ እናት ነሽ። ተው እንጂ ያኔ አደባባይ ላይ አስተስቴ ድረስ ተሆን ርታለች ነው ወደ እኮ ቋንቋ ነው። ሆን ይሄ ነገር ለኔ ነው፣ እርግብ ነው የሚሰራው። እሱን እግዚአብሔር ነው የሚያውቀው። ታስቢው ይሄ ታሪክ እኳ አንች አይደለም። ኧረ፣ እባክሽ እንዲሽ ምገልህ እንደዚህ በቀላሉ የምትሸበር ነው የሚመስልሽ? አንቺ በቀላሉ ማትሸበር ልትሆኚ ትችያለሽ። እኔ እርግብ ግን ሰውን እንዴት ማሸበር እንዳለብኝ የማውቅ ሰው ነኝ። ከምታወሪ ለምናት ሞክሪኝም፣ ንገሪኝ እባክሽ። ጀግና አይፎክርም፣ ጀግንነት በልብ ነው እያልሽኝ ነው? ጀግና ልብ ብቻ ሳይሆን እውነትም አለው

አንዴ እዛም ሆስፒታል ምን ትሰራለች? ከእኔ ውጭ አባት አለሽ እንዴ? አንተ አባቷ ነህ እንዴ? እና ምንሽ ነኝ እኔ? ችግር ያባቴ ነው። አባዬ ደግሞ ትዬ ሙሉ ወጪውን ከፍሎ እያሳከምልኝ ነው። ሀና፣ እኔ እንደሱ ለማለት ፈልጌ አይደለም። ዝምድናችሁን ፈልጌ ከመሰላችሁ ተሳስታችኋል። እኔ አንዱ ሁሉንም ዘመድ መሆን የሚችል አባት ነው ያለኝ። ሀና፣ አባቴን እንዴት እንደምትናገሪ ይሁ ቆስቲቲ ደግሞ ትክክል ነች ምርመራው ተደረገም አልተደረገም፣ እናንተ እውነት አሁን ለማወቅ የሌላችሁ ከሆነ እንጂ እኔ ህይወት ላይ ምንም ለውጥ አይመጣም። አሁን ቅር የማይላችሁ ከሆነ በይ ደስ ይለኛል። ለራሴ ያለኝ ራሴ ስለሆንኩኝ ራሴ የመደብኩኝ ቤት ያላችሁ መስሏችሁ ነው እንዲህ ምትላ። አቶ መስፍን ከብዙ አመት በኋላ ወደ ሀገሩ ገብቷል። የመጣበትን ምክንያት ስለ ቤተሰቡ ስለ ልጆቹ የሰማው ነገር ስላለ ለዛ ነው። አየር መንገድ ወርዶ ስለ አዲስ አበባ እያደነቀ ወደ ቤት መጥቷል። ወይዘሮ ሜላትም እንዴት እሳት ነግረኝ ትመጣለ ብላ ትቆጣለች። በሩንም ሲያንኳኳ የከፈተችለት ለት ሀና ነበረች። ልጄ ብሎ እሷንም እቅፍ ያደርጋታል። ሀናን በድንጋጤ እየተርበተበተች አባቴ ሲያናግረኝ እየሳክብኝ ነበር ብላ ሃናን ሄዳ ታንቃታለች። ሀናን በምላሹ የአባትነት ልቡ ስለነገረው ነው ልጄ ብሎ ያቅፈኝ ትላታለች። አቶ መስፍንም እርግቤ ስትመጣ ሰላም ይላትና ብር ፈልገሽ ከሆነ ችግር የለም ለልጄ ደም ግን ስለሰጠሻት ይቅርታ አድርጌልሻለሁ በቤት ውስጥ ያለውን ነገር ሰምቻለሁ ይላታል። እርግቤም ወይም ሀሴት ተብላ ይመጣችሁ፣ እሷን በድንጋጤ ምን እያልክ ነው አልገባኝም? ትላለች። ሰላም ጤና ይስጥልኝ፣ ክብሯንና ክብሯን የቻናሌ ቤተሰቦች ሰላማችሁ ብዝት ብዝዝት ይበል በዓለም ዳርቻ ያላችሁ በሞላ ኖላዊ ክፍል አርባ አራት ይህን ቻናል ላይክ ሰብስክራይብ በማድረግ አሳድጉኝ እያልኩ በአክብሮት እጠይቃለሁ ወገኖቼ። ሀናም ከአባቷ ጋር ሐኪም ቤት ነበር ያደረችው። አባቷም ቀና ይሉና፣ ልጄ እዚያ ጋ እጥፍጥፍ ብለሽ አደርሽ ሻደር፣ ምንም አልሆንኩ አባቴ፣ ደህና ነኝ እኮ ትላለይ። አሁን ተሻለ አይደል አባቴ? ምንም አልልም ፈጣሪ ይመስገን ይላሉ። ተመችቶ ነው ያደርኩት ስትል አባቷም፣ ድንቅ መመቸት ልጄ ይላሉ። አትጨነቅ አባቴ። ስልኬን የታርጌው ነው ብላ ስትፈልግ አስቀምጨው ነው ብለው ከትራሳቸው ስር አውጥቶች ሰጧት። ሀናም ትቼ ሄዳ አባዬ ቅር ይልሃል ወይ ትለዋለች። አሁን በዚህ በጠዋት ሄል ልትሄጂ ነው? አለቃዬ ትናንት ባደረግኩት ነገር ቅር ብሏት ነበር። ስለዚህ መሄድ ቀድሜ ያገብቼ አንዳንድ ነገር ላስተካከል ትላለች። አይሻልም ወይ ስትል፣ አዎ ብልጄ። በቃ ላሴ ልደውልለት። ልጄ በዚህ በጠዋት አትደውይለት ተዩ ሲሏት፣ ልጅ አይደለም ወይ ምን ችግር አለው ትላለች። አቶ መስፈን ከብዙ ዓመታት በኋላ ወደ ሀገሩ ይመለሳል። መንገድ ላይም አዲስ አበባን እያደነቀ ነበረ። ኒሳና ሰላምም እየተሳሳቁ ከመኝታ ቤታቸው ይወጣሉ። ሀናም ስትገባ እንዴት አደርሽ ተባብለው ሰላም ተተባባሉ። በኋላ ሳም ሳትተኝ ነው ያደርሹ ይላታል። ሀናን ምን ነው ተኝቼ ነው ያደርጉት ትላለች። በሌሊት መጣሽ። አንዳንድ እንኳን እንደዚህ ልገኝ ብዬ ነው። በዚህን ሰዓት እንዴት መጣሽ አንይህ አንዳንድ ስራ የሚሰራ ይጠፋል ብለሽ ነው ሰላምዬ። ይልቅ እናንተ አየር ልትቀበሉ ልትሄዱ ነው መስ ውሃንዬ፣ ለምን አብረን አንሄድም? አይ እኔ ቀድሜ የመጣሁት ስራ ስላለብ ነው። ለነገሩ አንቺ ስራ ስራ ስትች ስት ራሽን ትተሸዋል ትላል ሰላም። ይልቅ ለምን እህታችሁን ይዛችኋት አትሄዱ? ማንን? እርግቤን? አዎ ገና ምርመራው ሳይካሄድ ከፉክክር ወጣሽ ማለት ነው ትላል ሰላም። የምን ፉክክር ነው ሰላምዬ? የእጅ ወረኛ ብቻ ናት፣ ተያትባክሽ ይላል ምንሳም በቃ እንዳይረፍድባችሁ ሂዱ። ሄዱ። እኔም ስራ የለ ስራ በይቻው በቃ፣ ቁርስ እንደምንፈልግ እንደምታውቁ ታውቂያለሽ አይደል የምት ለሁላችሁትም የምትፈልጉትን ሰርቼ ጠብቃችኋለሁ፣ ትላለች። ሀሲርም ወደ ፋዘር ጋር ይሄዳል። ፋዘር ፋዘር እያለ ገባ። መጣ ሀሲር ይላሉ። አዎ መጣሁ ሀሲር ደህና ነዎት ፋዘር ይላል። ደህና ነይ ልጅ፣ በዚህ ለሊት ደውላ አስቸገረች አይደል? ምን ችግር አለው ልጅ ደግሞ ለአባቱ ቢቸገር ችግር አለው ወይ ይላል። እሱ እርሶ እኮ በረከት ነዎት ይላል አንተ ልጅ አሁን አሁንስ ሳትበስል አቀርም ከእርሶ ጋ እየዋልኩ ታዲያ ባልበስል ነበር የሚገርመኝ ቆይ ቆይ አንሳይ ልጅ ይሉታል እሱም ያነሳቸውና መርፌው ወይም ጉልቁ ስኑ መስለኝ እያደከመኝ መርፌው ደግሞ ምን አረገዎት ይላል ሲም እንዳገኙ እየወጉኝ መቀመጫ እኮ እንደ ወንፊት አደረጉኝ እኮ ካልሆነ እርሶን የሚወጋው መርፌ እኔ ልጋው እንዴ አንተ ምን ብለ ነው የምትወጋው አሴ እርሶን እንዳሳመመ እሱም እንዲያየው ነዋ ብለብለህ ደግሞ ዶክተር ሞና ማረህ አሉ በመገረም። ታዲያ ምን ያሰኛል? እርሶ እኮ አስ አስተምረውኛል ይላለ። ስንቄም አማር ከዚህ በላይ ታዲያ እንዴት ልማር? ሃና በን ብቻ ተምረህ ተማርኩ ትላለ። ሆይ ተኝቼ የቆየው መሰለኝ ናስቲ ቀን አርገኝ ይላሉ። ከዛ ሙዲ ይዙብኛል አደል እርሶ ይላል። አሴ አቶ መስፍንም በሩን እያንኳኳ ከሰውየው ጋር ሆኖ ሻንጣውን ለማስገባት ሀናም በር ትከፍታለች። ሻንጣውን ካስገባ በኋላ ዞር ሲል ሀና ነበረች። ወዲያውም እንዴ ልጄ ብሎ እቅፍ ያደርጋታል። ሀናም ግራ በመጋባት ተሽልኛል ማለት ነው ኧረ ትላለች። ሀናም ምን ነው? እኔ እኮ አባትሽ ነኝ። ለነገሩ እንኳን ብትረብሽም አልፈርድብሽም አስራ ስድስት ዓመት ማለት ቀላል አይደለም ይላሉ አቶ መስፍን። ግን እኮ ትላለች ሀና። ቆይ አንቺ በዚህ ሌሊት ምን ልትሰሪ ተነሳሽ? ወዲያውንም ሀሴት ወይም እርግቤ በር ከፈታ አርጋ እያየች ነበር። ሀናም ግራ በመጋባት እነሱ አልተነሱም ትላለች ሀና በዚህን ሰዓት መለትም አልተነሳች ይላል ሰውየው። ያላየዋቸውም ለማለት እንጂ ተነስተው ይሆናል አለቻ መልሶ ከፍ ያደረጋትና እኔኮ ሲነግሩኝ ያላመንኩኝ ነበር ኦ ማይ ጋድ ይላል። እውነት ልጄ፣ ደግሜ ይሻለው ብዬ አስቤ አላውቅም። ለምን እኔ እንጃ፣ ተመስገን አምላኬ ይላል። አቶ መስፍንም ሻንጣዬን ላስገባው፣ አይ እኔ ያስገባዋለሁ እንደሱ ይሻላል። አሁን ያስገባዋለሁ። በቃ እሺ እኔ ልግባና እናት ሽልያት ይላል። እርግቤም በሬ እያጨለገች ስታይ ነበር። ወዲያውም በሯን ዘጋች። ወይዘሮ መልያትም በሬ እንኳኳል። ዞር ስትል አቶ መስፍን ነበር። ሰብራይዝ ብሏት ሊያቅፋት ይላል። ዓይኔ ነው መስፍን ትላለች። ተረጋጊ እንጂ እንዲህ ቆይ። እንዴት መምጣት አልነበረብኝም? ሳትነግረኝ እንዴት ነው የምትመጣው ብላ ሜሉ ምን ሆነሻል ልጆቼን ለማየት መምጣት አንቺ ማስፈቀድ አለብኝ ማለት ነው ይላሉ አቶ መስፍን ወይዘሮ ሜላትም በድንጋጤ እንደ ቆመች ናት ቆይና ስጋ ቁጭ በይ በእውነት የኔ መምጣት አስገርሞች ነው አስገርሞች ነው ወይ ይላታል እንዴት አይገርመኝም መስፍን እኔ እኮ ጭራሽ አላሰብኩበትም እኔና አንቺ ያለንበት ሁኔታ ጥሩ ላይሆን ይችላል ግን በጭንቀትሽ ጊዜ ልተውሽ አልችልም ይላታል ቢሆንም ቀድመህ መንገር ነበረብህ ግን ለምንድን ነው ራስህን እንደ ልጅ የምታስበው? እኔ እንደዛ አላሰብኩም። ከዚህ በላይ እንዴት እንደ ሕፃን ልጅ ስራ ትሰራለህ? እንደ ቀልድ ባህር አቋርተህ ስትመጣ እኔ መስማት የለብኝም። ይሄ እኮ የሚካበል ነገር የለውም። ከነገሩ አንተ እድሜ ልክህን ልጅ ነህ። ይህን ያህል እኔ ያደረግኩት የሚያስከፋ ሆኖ ነው? ይላላቶ መስ። ይሄ የመከፋት ያለመከፋት ነገር አይደለም። ታዲያ ምንድን ነው? ከዛ ስትመጣ ቀድመ መናገር ይገባህ ነበር። እኔ እኮ ቤተሰቡ ላይ የተፈጠረውን ነገር ምናሴ ሲነግረኝ ሊሆን ስለሞን ነበር የመጣሁት። አረ ባክህ፣ አዝነህ ላይ ነው። እንዴት አላዝንልሽ የልጆችሽ እናት ነሽ እኮ ያኔ አደባይ ላይ አስተኝ ስትሄድ አዝነህ ነበር። ገና ከመምጣት ጭቅጭቅ ተጀመረ ብሎ በዚህ አይነት ማዱላን ስስሽ ትመጭኛለሽ ብሎ ጥሉ አትወጣ፣ የተረገመ ሰው እያለች ከወጣ በኋላ አቶ መስፍን ወደ ሳሎን ተቀመጠ። ወደ ወርግን በር ከፍታት መጣች። ነይስቲ ሰላም በይኝ ብሎ ለናና ስትለው እቅፍ አደረገ። ሜሉ ሰራተኛ ስትቀጥር በጣም ጎበዝናት ይላት ማለት አንቺን የመሰለ ቆንጆ ልጅ ናታይ ለነገሩ ባታውቂኝም አልፈርድብሽም። መስፍን እባላለሁ፣ የነሰላም አባት ነኝ ላት አለው። እኮ ትላለች እርግቤም። እና ለምን ደነገሽ ሲላት፣ ዝም ብዬ ነው ትላለ። የሆነ ባለው ነገር ላይ መጥፎ ስሜት የሚሰማ ይመስሎች ነው አይደል? ለምኑ ያው ልጅ ነኝ በማለትሽ ነዋ። አላወቀኝም መስፍን። አውቄሻለሁ። እኔ ምክንያታው ሰው ነኝ ማለት አንቺ ወጣት ልጅ ነሽ፣ ያደረግሽው በሞላ ታደርጊ ታደርጌ እኔ አልፈርድብሽም። በዛ ላይ ደግሞ በጣም ታማሚ አባት አለሽ። እንዴት ማስረዳት እንዳለ አላውቅም። ማስረዳት አይጠበቅብሽም። ገንዘብ ለማግኘት ስትይ የምትሄጂበት አቅጣጫ ግን መጠንቀቅ አለብሽ። አልገባኝም፣ ትላለች እርግብ። ልጅ ነኝ ብለሽ እነ ሰላምን ለማታለል ማታለል የለብሽም፣ ቢሆንም አልፈርድብሽም። ኧረ እኔ ማንንም ማንንም አልሸወድኩም። ይኸውልሽ ለልጅ ደም ባሰጫት ኖሮ እሱ ሰላም ደም ባሰጫት ኖሮ ልጅ ለመኖሯ እርግጠኛ አይደለሁም። ስለዚህ እስካሁን ላደረግሽው ነገር ደግሞ እኔ ቅርታ አድርጌልሽ ነገር ሁሉ ምንም አልገባኝም። ለማንኛውም ምትጨነቂ አሁን ልጆች የሉም፣ የሉ ቤተክርስቲያን ሄደው በቃ አንቺም መደክችን ግቢ እኔም ልተጣጠ ብሎ ብድግ ሲል ግራ በመጋባት ብድግ ቁጭ አለች እርግብ። ሴም ካክን ቤት ቁጭ ብሎ እያዛጋ ነበር። ረንጥ ልትወርዳለ አንተ ልጅ አሉ የሀና አባት። በደጋጋሚ ሲያዛጋው ራበህ እንዴ አሉ። ሀናን እየጠበቅኩ ነበር ትመጣለች ስላሉ እስካሁን እሷ ደግሞ አልመጣችም። መጣስ ምግብ ይዛት መጣ ሀና ምግብ ላይ ጥሩ ናት፣ ይዛልን ትመጣለች። እሷ እስከምትመጣ እኮ በረሃብ ማለቃችን ያህናም አባት ቀና አሉና እንደው የከብት መርፌ ነው መሰለኝ የሚወጉኝ፣ እራብ ለቀቀብኝ ራስየም ብድግ አለ። ታዲያ ለምን እስካሁን አልነገሩኝም? አለ በድንጋጤ ብድግ ብሎ ምን ብዬ እራበኝ ብሎ ነዋ፣ እራበኝስ ብልህ ተየት ታመጣዋለህ? ተየትም ተየትም ተፋልጭ ነዋ። አንተን እኳ አውቀሃለሁ፣ ተየት ታመጣዋለህ? ታዲያ ሲርቡት እንዴት ዝም ብላለሁ? አንተ ነገር ሲጨንቅህ ስርቆት ነው ሰርቃ ደግሞ ችግር ውስጥ ተምትገባ ብራብ ጨርሰን ይሻል። አዘር ሀና የምትመጣ አይመስለኝም። ምግብ ይዤ ልምጣ። ከየት ነው የምታመጣው? እሱን ከየትም ከየትም፣ ብዬሽ ይዤ መጣ። ማንነቴ ዝቅም ልትል ሳይሆን እንዲት ለምንም አልፈልግም ሲሉት ደርሶ ለምን ምድር ላይ አልተኛም ይላል አሴም። በቃ እንዳይደግሙት አረፍ ይበሉ፣ እኔ አሁን መጣው ብሎ አሴም ይወጣል። ሚኒስታና ሰላም ከውጭ እየተሳሳቁ ሲገቡ አባታቸውን ቤት ሲያገኙ በደስታ አባዬ ብለው ተጠመጠሙበት። ግን እንዴት መጣህ? አለ ሰላምም። እንደገና ገና ተመምጣት ጥያቄ እውነቷን እኮ ነው። እንዴት መጣህ? አለ ልጅ አደግክ አይደል እንዴ። ታዲያ ህፃን ኮኛል አልቀር። በጣም እኮ ነው ያደግከው። ምን ተገኝቶ ነው ይላል ሰላምዬ። አንችም አደግሽልኝ አደል? ኧረ እባክህ ጥያቄያችን ችላ ለማለት ነው አደል? ምን ጠየቃችሁ? የነበረ መምጣትህን ነዋ። ወይኔ መምጣት ሀገር አስገረመው። እናታችሁ እኮ እንዴት መጣህ ብለ አገር እያዝልኝ አለች ሰላምም። እና እውነቷን ነዋ። ግን እሳት ነግረን እንዴት መጣህ በዚህ ሰዓት እኮ ባልመጣ ነበር የሚገርማችሁ እንዴት ማለት እቤት ውስጥ የተፈጠረውን ነገር ስሰማ መምጣት እንዳለብኝ አስቤ መጣሁ እኔ እኮ እንድትመጣ አልነበር ግን ባለፈው የነገርኩ ልጆች ቀለል አድርጉታ ምንድን ነው የተፈጠረ ያለ እሺ በቃ ቁርስ በላ አረ እኔ ገና መምጣቴ ነው እንደመጣሁ እኮ ነው እናንተም የመጣችሁት እንደዛ ከሆነ በቃ ሀናን ቁርስ አቅርቤ ልበላ ሀና ማለት ሀና ሰራተኛዋ ናት አይደል አዎ እሷ ናት አለ የሆነ ደንጋጣ ነገር ነው ስታየኝ እኮ በጣም የተረበሸ ሃና እኮ እንደዚህ ናት የሆነ ነገር ስትላት በጣም ነው የምደነግጠው አለምንሳ ቆይ እንደውም ልጥራ ሀና ሀና ብሎ ተጣራ አቤት ብላ ስትመጣ መምጣታችን እኮ አላየሁም ነበር ይቅርታ ሀንዬ አባታችን ተዋወቅሽው አይደል አዎ ተዋወቅኳቸው በጣም ጥሩ ሰው ናቸው አለ ሀንዬ ቁርስ ከደረሰ ብታመጭልን አለምንሳ አዎ ደርሷል ቆይ ላምጣላችሁ ብላ ሄደች ሀና ማለት ሰራተኛዋ እሷ ናት አይደል አዎ ስመጣ እኳ አግኝቻት እሷ መስሎኝ ነበር ልጅ አይ

ጠዋት ላይ አባቴ ሲያወራኝ ተደብቀሽ እየሳቅሽ ነበር፣ አይደል? አዎ፣ አዎ። ምን ነው? ለምን ነበር ስስቅ የነበረው? አባዬ ትክክለኛ ልጁን ስላወቀ ደስ ብሎኝ ነዋ። እንዴት ማለት? እንዴት እኔን እንዳየኝ ልጄ ብሎ ተቀበለኝ። ኧረ እባክሽ፣ ድሃ በህልሞ ቅቤ ባይበላ ኖሮ ማጣት ያቋምጠው ነበር አለች አክስቴ። ምን ማለት ነው? አባቴ ተሳስቶ ልጅ ስላለሽ የእውነት አባትሽ መስሎሽ ነሯል። ደስ ያለን ማለቱ ብቻ ሳይሆን ያስደሰተኝ ትክክለኛ ልጁን ልጄ ስላለ ነው ያስደሰተኝ። አረባቅሽ ልጁ ነሽ እንዴ? ማን እንደሆንሽ አላውቅም፣ ታሪኬንም ማንነቴንም፣ ስሜት እንደሰረቅሽኝ አላውቅም። እናቴን የሆነ ነገር አድርገሽ ሸጉደሻል። ሊሆን ይችላል። አባቴን ደመ ነፍስ ነግሮታል። አባቴ ግን ደመነፍሱ ነግሮታል። ከአባት ደመነፍስ ግን የእናት አንጀት አይበልጥም። በለጠ የሚረዳ አይመስልሽም? በፍጹም ስሜት ስሜት ነው። አባትም ሆነ እናት ለልጆቹ ያላቸው ስሜት አንድ። እዛውም እየተጨቃጨቁ ባይሆን የምርመራው ውጤት ይለየው አይሻልም? እርግብም የራሴን እውነት ይዤ ነው የምሄደው፣ የአንችን እውነት ግን አላቅልሽም ብላ በንዴት ወጣ። ሀናም በሀሳቧ ከሄድሽ፣ ወይ ልጅቷ ግን ጤነኛ ናት? የሌባ አይነ ደረቅ እንደዚህ አይቻላቅ። ምን ይዛ ነው ግን እንደዚህ የምትሆ መስፈል ልብሱን እያስተካከለ፣ ወይዘሮ ሜላ ትገባና ወዴት ልትሄድ ነው ሽሩ ጉዱ ትላለች። ሜሌ፣ ወጣ ብለን ጊዜ ማሳለፍ አይሻለንም? እኔ መውጣት አልፈልግም። ተላለዩ ወይዘሮ ሜላት እኔ እኮ እንድንነጋገር ፈልጌ ነው። መነጋገር ካለብን እዚሁ እንነጋገር እንጂ እኔ መውጣት አልፈልግም። እሺ ቁጭ በይ፣ ና እንነጋገር። እሺ መስፍን የምትነገረውን ተናገር ስትለው ስለ ልጆቹ ነው። ልጆቹ ደግሞ ምን ሆኑ? ለምን ያሴ ና ስለ ሰላም ሳይሆን ስለ አዳዲሶቹ ልጆች ብዬ ነው። እነሱ ደግሞ ምን ሆኑ? ምን የሚወራ ነገር አላቸውና? ይቺ ልጄ ናት ብላ የመጣችው ልጅ ግን ምኗም አላመረኝም። ከእሷ ይልቅ ሰራተኛንሽ የምትያት ልጅ ነው የምትመስለኝ። ማንን? ሀናን አዎ እሷ ናት ልጄ የምትመስለኝ። በፍጹም እሷ ውሸታም ናት፣ ሆን ብላ ገንዘብ ለማግኘት ያፈጠረችው ግርግርን እንጂ ልጄ አይደለች። ወይ በምን እርግጠኛ ሆንሽ? እስካሁን ድረስ ስትኖር አንድም ነገር አንስታ አላወቀችም። አሁን ግን ልጄ ስትመጣ ሆን ብላ ነገር አመጡ። እሷ እኮ ምናልባት ይሄ ይሆናል ብላ ስላላሰበች ይሆናል ሰውዬ። ልጄ ግን ምርመራ መደረግ አለበት። እሱን ተስማምቻለሁ። ሀና እውነት አላት ብዬ ሳይሆን እኔ ግን የሰላም ደምና ሰራተኛ ብለሽ የሀና ደም ተመሳሳይ ስለሆነ አስጠራጥሮኛል። በፍጹም አጋጣሚ ስለሆነ ነው፣ እሷ ልጅ አይደለች። እርግቤም ወደ ሰላም ክፍል ገብታ፣ በዚህን ሰዓት በስልክ ላይ አይከብድም? ትላታለኝ። በዚህን ሰዓት ምን ተገኝቶ እንዳለብን ሲገባ ስልክ ተደብቀሻል ብዬ ነዋ። ተደብቄ እንኳን አይደለም፣ ግን ደግሞ አባዬና ማዬ ጊዜ ማሳለፍ ፈልገ ነው እንተዋቸው ብዬ ነው። እኔ የምልሽ ሰላምዬ፣ ምነው? ምን ነው ስለ ሀና ለወራሽ ነበር፣ በሰላም ነው ሁሉም በተደጋጋሚ ስለ ሀና እያወራሽ ነው። በሰላም እኔ ምንም አልሆንኩም። እኔ እንጃ ብቻ ሁኔታሽ በጣም ግራ እያጋባ ምንድነው። ስለ ሀና ልጠይቅኝ የነበረው ሀና ደም ሰጣሽ ነበር? አዎ። ይሄንንም አታውቂም እንዴ? መስማቴን እርግጠኛ አይደለሁም። ታዲያ ለምን ጠየቅሽኝ? አባታችን መጥቶ ሀና መስየው ደም ስለሰጠች አመሰግናለሁ አለ። አዎ፣ ሲነግረን እየሳቅን ነበር። ለመሆኑ እንዴት ብላ ነበር የሰጠችሽ? ትንሽ አሞኝ ነበርና ደም አስፈልጎኝ ሀና ሰጠችኝ። ደሞ ደም መስጠት ይሄን ያህል ይካበዳል እንዴ? ችግሩ እንኳን እሷ አይደለም እና ምንድን ነው የእኔ ደንብ በቀላሉ የሚገኝ አይደለም። አጋጣሚ ሆኖ ይሆን ወይ ሀና እንዳለችው እህቷ ሆኝ የሚ አሴቱ መንታነች ወይ ወይ ጠፋች እህት አለችሽ ብላ ስጠይቃት አንቺ እህትም ልቶኝም ላቶኝም ትችያለሽ። የታሪክ መመሳሰል ሊሆን ይችላል። የአንድ ሰው ታሪክ ሊመሳሰል አይችልም። እውነት ያለው አንቺ ጋ ወይም ሀና ጋ ነው። በቃ እኔ ስለ ደከመኝ ሻውር ሉሰድ ብላ ሰላምም ካጠገቧ ብድጋ ሲሞክስ የሞዴቶችን ይሄድና አሁንም ስራ ላይ ነሽ ወይ ይላታል ምን አለኝ ብለህ ነው ታዲያ ወደ ሌት ትለዋለች አሁን እኮ እህታችን ነች አንተም አመንክ ማለት ነው እኔ ያለች ብዬ በፍጹም አላመንኩም ግን ደግሞ ትናንትና ስለተናገርኩሽ ይቅርታ ስላመንከኝ በጣም አመሰግናለሁ አንዬ ትናንትና ስለተናገርኩሽ ይቅርታ አድርጌልኝ ትናንትና እኮ ትናንትና አለፈ አለፈ ብሎ ነገር የለም ተሳስቼ ነው የተናገርኩሽ አንቺኛ ልትዋሺ አትችም ንጹህ ልብ ነው ያለሽ ስለተረዳኸኝ አመሰግናለሁ። አባታችን እንዴት አየሹ? በጣም ደስ የሚል አባት ነው። በቅርቡ የኔም አባት ይሆናል፣ የኔም አባት ይሆናል ብዬ ተስፋ አደርጋለሁ። ብታይ ሲያቅፈኝ እንዴት ሰላም እንደተሰማኝ ልነግርህ አልችልም። እውነቱን ሲያውቅ እንጂ መጀመሪያ ማሳያሽ አሴት መስለሹ ነበር። አሴት እኮ ነኝ። እንደ እውነቱ ከሆነ በጣም ደስ ነው ያለኝ። እንዴት ለረጅም ጊዜ ምነው ሀና እህቴ በሆነችል ነበር። ሀሴት ነኝ ስትል በቀደም በጣም ነው ደስ ያለኝ። እማዬና አባዬ ወጣ ብለዋል። እኔና እኔና ሰላምም ልንወጣ ነው። እሺ በቃ ትላለች። ከዛሞ ወዲያው ተከትላ ወደ ወይዘሮ ሜላት ክፍል ገብታ ያንኑ ፎቶና መስቀል ፍለጋዋን ያዘች። ሀና በምትከታተላትና ቀስ ብላ ትገባለች። ወዲያውን አንቺ ልጅ ይሄጃ መልሽ፣ አለቀቃት ሞኝ ስትል ሀና ምድናንግጣለች። አንቺ ቆቴሽ አይሰማም እንዴ ስትገቢ ትላታለች። ሌባ ኮቴ ማሰማት አመልጥ ማለት ነው። እኔ ሌባ አይደለሁም እና እኔ ህፃን አይደለሁም እንዴት ካልተሳሳትኩኝ ይሄን ፎቶና ይሄን መስቀል ነው አይደል የምትፈልጊው? አዎ። እንዴት ስታስቢው? ታሪኬን በየቦታው ምጥል መሰለሽ? ይሄ ታሪክ ያንቺ አይደለም እኮ አትሽ። የማኑ ታሪክ ታዲያ? የኒ የሀና ታሪክ ነው ትላለች። ምን ነው መስረክሽና አታምኒም እንዴ? ሳልሰርቅ እንዴት አፍሽ ምን እንቢል? ልብሽ ግን እንደሰረክሽ ይናገራል። ስሚ አንቺ ብላ አንገቷን አንቃ ከዚህም በኋላ ታሪኬ ልትሰርቂ ብትሞክሪ አንቄ ነው የምገልሽ ብላ አንገቷን ትይዛታለች ሃናን ሀናም አድርጊዋ እንዲህ በቀለሉ የምትሸበር መሰለሽ ወይ ትላታ አንቺ ባትሸበሪም እኔ እርግብ ግን እንዴት እንደማሸብርሽ አውቃለሁ ጀግና አይፎክርም በይ አድርጊዋ ትላታለች ወዲያውም ሃና ለቀቂኝ እባክሽ ብላ መተመነጭቃታለች ጇ ታው ግን መስቀሉና ፎቶ ያለው መረጃ እኔ ጋ ነው ይሄ ደግሞ ጀግና ያስብለኛል ሁለቱም ግብ ግብ ይፈጥራሉ። ከዚያም ሀና ገፍትራት አሳይሻለሁ ብላት ወጣች። ሰላምና ሚኒሳም ውጭ ወጥተው እየተሳሳቁ ይመለሳሉ። ግን እነማየት ሄዶ ነው ይላል ሚኒሳ። እኔ እንጃ ለብቻቸው መሆን ፈልገው ነው ትላለ ሰላምም። ግን ደግሞ ሊጨቃጨቁ ነው መሰለኝ። የሚገርምሽ ጠዋት እራሱ ሲጨቃጭቁ ሰምቻቸዋለሁ ከመምጣቱ። ቆይ ግን የጸበል ብንወስዳቸው ነው የሚረጋጉት። ሰላምም የሆነ ነገር ማድረግ ያለብን ይመስለኛል። ቢያንስ የእርግብና የሀና ጉዳይ እስከሚጠናቀቅ እነሱ ሰላም መሆን አለባቸው። እኔ ማየን አናግራታለሁ፣ አንድ ደሞ አባዬን አናግሪው ይላል። ምን ይሳም እሱ ቀላል ነው። የዛሬው በዚህ አብቅቷል። ቀጣይስ ይስ የአብሃና አባት ድነው ይወጣሉ። ከክንቤት ሀናስ በምርመሪያው ውጤቱ ልጅነቷን ታረጋግጥ ይሆን? አባቷ ተቀብሏታል። ወይዘሮ ሜላት ግን ልጅ አይደለችም እያለች ነው። እርግቤም በበኩሏ እየዛተች ነው። ቀጣይ አብረን እናየዋለን። መልካም ጊዜ ተመኘሁላችሁ።